ብሩን ስለተሰረቀው ገጠሬ ልንገራቸው፣ አዳምጡ። በማእሙን ዘመን ነበር። ማእሙን መሪ ነበር፣ የዛኔ የሀገሪቷ መሪ ማለት ነው። ሙሉ ብሩን ቆጣው ጠሪቆ ተሰረቁት እና ወደ ማእሙን ለመናገር መጣ፣ ወደ ቤተ መንግስት ማለት ነው። ሲመጣ ጠባቂዎቹ አናስገባሉት። አንደኛ ቀን፣ ሁለተኛ ቀን፣ ሳምንት ሆነ ሳያስገቡት፣ ወር ሆነ ሳያስገቡት፣ እየጠበቀ እየጠበቀ አመት ሆነ ሳያስገቡት፣ እየተመላለሰ ማለት ነው፣ ወደ ቤተ መንግስት። ከዛ ተቀምጦ አንድ ነገር አሰበ፣ ገጠሬው ሰውዬ ማለት ነው።

እኔ ጋር አለ። ወኢኒ ኦሒቡ ልፊትና ፊትናን በጣም እወዳለሁ፣ ወአክረሁ ልሓቅ ሓቅን ደሞ ጠላት አለው አለ። ወኢኒ ኡሽሂዱ ቢማ ልም አራ ያላየውትን ነገር ደግሞ መሰክራለሁ ብለለ፣ ሰው ደነገጠ። እንዴት እንደዚህ ይላል ብሎ ተነሱበት። የማእሙን ወታደሮች መጡ፣ ዛሬ ያዙትና ወደ ማእሙን ወሰዱት። እንዴት እንደዚህ ትላለ ብሎ፣ አመት ሙሉ ማእሙንን ለማግኘት ተመላልሶ፣ ዛሬ በዚህኛው ቃል ብቻ ማእሙን እናገኘው፣ ቤተ መንግስት አስገቡትና ማእሙን ጋር ወሰዱት። ሐቅም ሰሜር ትክክል ነው የሰማሁት አንተ ነህ እንደዚያ ያልከው ብሎ ጠየቀው። ገጠሬም ሰውዬ አለን አም አዎ እኔ ነኝ ያልኩት ብሎ መለሰለት። ገጠሬው ምን አነሳስተው ነው እንደዚያ ያልከው ብሎ ጠየቀው። ማእሙን መለሰለት። ገጠሬው እንደዚህ ብሬን ተሰርቄ አንተ ጋር እንደዚህ ተመላልሼ አናስገባ ሲሉኝ እንደዚህ አስቤ፣ ያው ተሳካ እና አንተ ጋር መጣው አለው። እሺ አለ ማእሙን፣ አሁን ያልካትን ነገር በደንብ ታስረዳኛለህ፣ ካለበለዚያ ሬሳህ ነው ከዚህ የሚወጣው፣ አንገት ይቀላል። ገጠሬውም እሺ ያስረዳሃለሁ፣ ችግር የለውም። ማለ ኢነ ሊማሌ ሰሊላ ያልኩት አላህ የሌለውን ነገር እኔ ያለኝ ያልኩት ልጆችና ሚስት አለኝ፣ አላህ የለውም። ማለ ወኢና ንዲ ማለም የክልቁሁ ላህ አላህ ያልፈጠረው ነገር እኔ ያለኝ ያልኩት ደግሞ ቁርአን ነው። ወአፈዝ ቁርን ቁርን ሐፊዣለ እኔ ጋ ላ አለ ወኢኒ ሕቡ ልፊትና ፊትና ንወዳለው ያልኩት ደግሞ ኢነማ አምዋልኩም ወአውላድኩም ፊትና ልጆቻችሁና ሀብቶቻችሁ ፊትና ናቸው ብለዋል አላህ። እኔ ደግሞ ልጄንም